ሰባራ ገድ ከጌታ ብር የማልጠፋ ተማጽኔን ያበረታው እንዲሞላው ማሰሮ የነስንት ደጁን እንደመታው መጠየቄን ለምትሰማው ለምታውቀው ባዶነቴን አቤት ብለህ ብትገታው ምን አለበት ለመጣራት ያልሰለችዋን አንደበቴን ከትናንቱ የንባት አክል በእንስራ ያልፈሰሰ ዛሬም ባዶ ተደቅኖ ባዶ ሆኖ ተመለሰ። ነገስ ልምጣ ቤትህ ልዋል፣ ታዘንባለህ በደጃፍህ የለመንኩ ለጓዳዬ ይዘረጋል ቸር መዳፍህ። ካልያማ ካልሰደርከው ምልልሴ ንባንተ ጦማር ለምን ልምጣ ላትከፍትልኝ ላንኳኳ በር? ተማጽኖ ይሄድ ካንተ ዳራ ቅንጣት ታክል ካልደረሰ፣ ምንስል ልምጣ የበጀሁት ላይ በረክት ከፈረሰ። የለመነ ሰጪ እንደሆን ክልቤ ቢያውቅም ለእስከ ዛሬው ዝም ካልከኝ ለሚመጠው አልጠይቅም። ይህን እንዳልኩ አነጠፍኩኝ አይኔንንባ ሁኔታዬን አስተውለው አዘኑ አባ፣ ምነው ልጄ እንዲህ መሆን ከቶ አይበጅም። ማሰሩህን ሳትቃኘው ለመቀበል ስትጓጓ ስብራት ካልገባ ልብ ብሎክ ልብ ያላልከው አንተ ሳለክ እውነት እውነት ተወኛልከው ያለ ጌታ ትቆማለክ ከደቀንከው ወደ እንስራህ እስኪያዘንብል ዛሬን ቃኘው እስከ ዛሬ ነው ባታስተውል ቢሉኝ ጊዜ አፍረት ይዞኝ ባጎነብስ ሀቅ ኖሮ የነሱ መልስ፣ አስተዋልኩኝ ዩምላ ብዬ ደቀንኩት እንደሚያፈስ እስከ ዛሬ ሰባራ ገደት አቅፌ ነው የምመላለስ።